ኦሪት ዘኍልቍ ምዕራፍ አስራ አንድ ተራ ቁጥር አንድ ሕዝበ እስራኤልም ክፉዎች ሆኑና በእግዚአብሔር ላይ አጉረመረሙ። እግዚአብሔርም አጉረምረማቸውን ሰምቶ ተቆጣ። የእግዚአብሔርም እሳት በመካከላቸው ነደደች፣ የሰፈሩንም ዳር አቃጠለች። ተራ ቁጥር ሁለት ሕዝበ እስራኤልም ወደ ሙሴ ጮኹ፣ ሙሴም ወደ እግዚአብሔር ጸለየ አመለከተ፣ እሳቲቱም በዚያን ጊዜ ጠፋች። ተራ ቁጥር ሶስት የእግዚአብሔርም እሳት በመካከላቸው ስለ ነደደች የዚያን ስፍራ ስም ተቤራ ብሎ ጠራው። ተራ ቁጥር አራት በመካከላቸውም የነበሩ ልዩ ልዩ ሕዝብ እጅግ ጎመጁ። የእስራኤል ልጆች ደግሞ ያለቅሱ ነበር፣ የምንበላውን ስጋ ማን ይሰጠናል እያሉ። ተራ ቁጥር አምስት በግብፅ ያለ በግብፅ ምድር ያለ ዋጋ ስንበላው የነበረውን አሳ ዱባውንም፣ በጢሁንም፣ ኩራቱንም፣ ቀዩንም ሽንኩርት፣ ነጩንም ሽንኩርት እናስባለን አሉ። ተራ ቁጥር ስድስት አሁን ግን ሰውነታችን ደረቀች፣ አይናችንም ከዚህ ከዚህ መና በቀር ምንም አታይም፣ የሚታይ ነገር የለም አሉ። ተራ ቁጥር ሰባት መናውም እንደ ድንብላል ዘር ነበረ፣ መልኩም ሙጫ ይመስል ነበረ። ተራ ቁጥር ስምንት ሕዝበ እስራኤልም እየዞሩ ይህን ይለቅሙ ነበር፣ በወፍጮም ይፈጩት በወፍጮም ይፈጩት ነበር ወይም በሞቀጫም ቢሆን ይወቅጡት ነበር፣ በምንቸትም ይቀቅሉት ነበር፣ እንጐቻም ያደርጉት ነበር። ጣይሙም በዘይት እንደ ተለወሰ እንጎቻ ነበረ። ተራ ቁጥር ዘጠኝ ሌሊትም ጠል በሰፈሩ ላይ በወረደ ጊዜ መናው በላዩ ይወርድ ነበር። ተራ ቁጥር አስር ሙሴም ሕዝበ እስራኤል በወገኖቻቸው ሰው ሁሉ በድንኳኑ ደጃፍ ሲያለቅሱ ሰማ። የእግዚአብሔርን ቁጣ እጅግ ነደደባቸው፣ ሙሴም ተቆጣባቸው። ተራ ቁጥር አስራአንድ ሙሴም እግዚአብሔርን እንዲህ አለው፣ ለምን በባሪያህ ላይ ክፉ አደረግክ? ለምንስ በፊትም ሞገስን አላገኘሁም? ለምንስ የዚህን ሕዝብ ሁሉ ሸክም በእኔ ላይ አደረግክብኝ? አለው። ተራ ቁጥር አስራ ሁለት አንተ ለአባቶቻቸው ወደ ማልክላቸው ምድር አደርሳቸው ዘንድ ሞግዚት የሚጠባውን ልሽ እንደምታቅፍ በብብትህ ቀፋቸው የምትለኝ በውኑ ይህን ሕዝብ ሁሉ እኔ ጸነስኩትን ወይስ እኔ ወለድኩትን ወለድሁትን እያለ አለቀሰ። ተራ ቁጥር አስራ ሶስት በፊቴ ያለቅሳሉና የምንበላውን ሥጋ ስጠን ይሉኛልና ለዚህ ሕዝብ ሁሉ የምሰጠው ሥጋ ከወደ ታመጣለሁ። እጅግ በጣም ከብሮኛልና ይህን ሁሉ ሕዝብ ልሸከም አልችልም አለ ሙሴ። ተራ ቁጥር አስራ አምስት እንዲህ ከምታደርግብኝ በፊትህ ሞገስ አግኝቼ እንደሆነ በእኔ ላይ የሚሆነውን መከራ እንዳላይ እባክህ ፈጽሞ ግደለኝ፣ አለና ሞቱን ተመኘ። ተራ ቁጥር 16 እግዚአብሔርም ሙሴን እንዲህ አለው ከእስራኤል ልጆች ሽማግሌዎች በሕዝቡ ላይ ሽማግሌዎችና አለቆች ይሆኑ ዘንድ የምታውቃቸውን ሰባ ሰዎች ሰብስብልኝ አለው። ወደ መገናኛውም ድንኳን አምጣቸው፣ በዚያም ከአንተ ጋር አቁማቸው አለው። ተራ ቁጥር አስራ ሰባት እኔም እወርዳለሁ በዚያ እነጋግርሃለሁ በአንተ ካለውም መንፈስ በአንተ ዘንድ ካለው መንፈስ ወስጄ በእነርሱ ላይ አሳድርባቸዋለሁ። አንተም ብቻህን እንዳትሸከም የሕዝቡን ሁሉ ሸክም ከአንተ ጋር ይሸከማሉ አለው። ተራ ቁጥር አስራ ስምንት ሕዝቡንም እንዲህ በላቸው የምንበላውን ስጋ ማን ይሰጠናል? በግብፅ ደህና ነበረልን እያላችሁ ያለቀሳችሁት ልቅሶ ወደ እግዚአብሔር ጆሮ ደርሷልና ለነገ ተቀደሱ በላቸው አለው። ስጋንም ትበላላችሁ፣ እኔ እሰጣችኋለሁ አለ። እግዚአብሔርም ስጋን ይሰጣችኋል፣ ትበሉም አላችሁ በላቸው አለው። ተራ ቁጥር አስራ ዘጠኝ አንድ ቀን ወይም ሁለት ቀን ወይም አምስት ቀን ወይም አስር ቀን ወይም ሀያ ቀን አትበሉም። ነገር ግን በመካከላችሁ ያለውን እግዚአብሔርን ንቃችኋልና በፊቱም ለምን ከግብፅ ወጣን ብላችሁ አልቅሳችኋልና በአፍንጫችሁ እስከሚወጣ በአፍንጫችሁ የሚወጣ እስከሚወጣ እስከሚሰለቻችሁም ድረስ ወር ሙሉ ስጋ ትበላላችሁ በላቸው አለው። ትራቁጥራን! ሙሴም እኔ በመካከላቸው ያለሁ ሕዝብ ስድስት መቶ ሺህ እግረኛ ናቸው፣ አንተ ወር ሙሉ የሚበሉትን ስጋ እኔ እሰጣቸዋለሁ አልክ አለ። ተራ ቁጥር ሀያ ሁለት እነርሱን የሚያጠግብ የበሬና የበግ መንጋ ይታረድን? ወይስ የባህር አሳ ሁሉ ያጠግባቸው ዘንድ ይሰበሰብላቸዋልን? አለ። ተራ ቁጥር ሀያ ሶስት እግዚአብሔርም ሙሴን እንዲህ አለው በውኑ የእግዚአብሔር እጅ አጭር ሆነን በውኑ የእግዚአብሔር እጅ አጭር የሆነ ይመስልሃልን? አሁን ቃሌ አሁን ቃሌ ይፈጸም ዘንድ ወይስ ሳይፈጸም እንደሆነ አንተ ታያለህ ታያለህ አለው። ተራቁጥር ሀያ አራት ሙሴም ወጣ የእግዚአብሔርንም ቃሎች ለሕዝብ እስራኤል ነገረ ከሕዝቡ ሽማግሌዎች ከሕዝቡም ሽማግሌዎችንም ሰብአውን ሰዎች ሰብስቦ በድንኳኑ ዙሪያ አቆማቸው። ትራ ቁጥር ሀያ አምስት እግዚአብሔርም በደመና ወረደ ተናገረውም። በእርሱም ላይ በሙሴም ላይ ከነበረው መንፈስ ወስዶ በሰብአው ሽማግሌዎች ላይ አሳደረ። መንፈሱም በላያቸው ባደረ ጊዜ ትንቢት ተናገሩ። ከዚያ በኋላ ግን አልተናገሩም። ተራ ቁጥር ሃያ ስድስት ከእነርሱም ሁለት ሰዎች በሰፈር ቀርተው ነበር። የአንዱ ስም ኤልዳድ፣ የሁለተኛውም ስም ሞዳድ ነበረ። መንፈስም ወረደባቸው፣ እነርሱም ከተጻፉት ጋር ነበሩ ወደ ድንኳኑ ግን አልወጡም አልወጡም ነበር። በሰፈሩም ውስጥ ሳሉ ትንቢት ተናገሩ። ተራ ቁጥር ሰባት አንድ ጐበዝ አንድ የወጣት ሰው እየሮጠ መጥቶ ኤልዳድና ሞዳድ በሰፈር ትንቢት ይናገራሉ ብሎ ለሙሴ ነገረው። ተራ ቁጥር ስምንት ከልጅነቱ ጀምሮ የሙሴ አገልጋይ የነበረው የነዌ ልጅ ኢያሱ ጌታ የሙሴ ሆይ፣ አለ፣ እነዚህን ሰዎች ከልከላቸው አለው። ተራ ቁጥር 29 ሙሴም የእግዚአብሔር ሕዝብ ሁሉ ነቢያት ቢሆኑ እግዚአብሔርም በእነርሱ ላይ መንፈሱን ቢያወርድ አንተ ስለ እኔ ትቀናለህን? አለው። ተራ ቁጥር 30 ሙሴም ከእስራኤል ሽማግሌዎች ጋር ወደ ሰፈር ተመለሰ። ተራ ቁጥር ሰላሳ አንድ ነፋስም ከእግዚአብሔር ዘንድ ወጣ፣ ከባህርም ድርጭቶችን አመጣ፣ የአንድ ቀንም መንገድ ያህል በዚህ የአንድ ቀንም መንገድ ያህል በዚያ በሰፈሩ ላይ በተናቸው። በዚያም በሰፈሩ ዙሪያ ከፍታው ከምድር ወደ ላይ ሁለት ክንድ ነበረ። ተራ ቁጥር 32 በዚያም ቀን ሁሉ በሌሊትም ሁሉ በበነጋውም ሁሉ ሕዝቡ ተነስተው ድርጭትን ሰበሰቡ። ከሁሉ ጥቂት የሰበሰበ አስር የቆሮስ መስፈሪያ የሚያህል ሰበሰበ በሰፈሩም ዙሪያ ሁሉ አሰጡት። ተራ ቁጥር 33 ስጋውም ገና በጥርሳቸው መካከል ሳለ ሳያኝኩትም የእግዚአብሔር ቁጣ በሕዝቡ ላይ ነደደ። እግዚአብሔርም ሕዝቡን በታላቅ መሰብት እጅግ አድርጎ መታቸው። ተራ ቁጥር ሰላሳ አራት የጎመጁ ሕዝብ በዚያ ተቀብረዋልና የዚያ የጎመጁ ህዝብ በዚያ ተቀብረዋልና የዚያ ስፍራ ስም የምኞት መቃብር ተብሎ ተጠራ። ተራ ቁጥር ሰላሳ አምስት ህዝቡም ከምኞት መቃብር ተነስተው ወደ